እኔ እንጃ፣ ልጅ ምን ነው አባ? ምንም ሆንክብኝ። አሴርን ክፉ ክፉኛ ያለምጅ ሆኖ መሰለኝ ፈልጌ ሳታው ጨነቀኝ። እንግዲህ እሱ ፈልጎን ካልመጣ እኛ የት ሄደን እንፈልገዋለን? አቦ፣ አይ ኧረ፣ እንደው በጤናው አልመሰለኝም። እኔ እንጃ ብቻ ይሄን ያህል ጊዜ በእኔ መጨከን የሚችል አይመስለኝም። ሆነሽ፣ ልጅ የሆነ ነገር ሳይሆን እንደዚህ ይጠፋል። ምን ሆነሻል? ሰላሜ በየቀኑ ከአንቺ አዲስ ነገር መስማት እኮ ገርሞኝ ነው። ቆይ ቤተክርስቲያን ሄድ ማለት አዲስ ነገር ሆነ እንደ ሄደው ሰላሜ፣ አሁን እንደምፈልጋት አይነት ልጅ ሆነሽልኛል ሽልኛል ከዚህ ራራራራ ኦኦ ገና በጠዋቱ ስለምመሞት ነው የምታወሪው? በጣም ደስ ስላለኝ ሄሎ፣ ሄሎ፣ እንዴት አደርሽ? እግዚአብሔር ይመስገን እንዴት ነሽ? እግዚአብሔር ይመስገን እንዴት ነሽ? ትደውያለሽ ብዬ አልጠበኩም ነበር። ደህና ነኝ። ቃሌን እንኳን አላጥፍም። ትናንት ማታ አገኝሻለሁ ብዬ ቃል ስለገባው ነው የደወለው። ስጋና አያስፈልገውም። አዲስ አበባ መጥቻለሁ እኮ። ምን አዲስ አበባ መጥቻለሁ? እየቀለድክ ነው? የምሬ ነው። ቆይ እንዴት? በቃ ታዲያ ምን ላድርግ? ናፈክሽኝ፣ መጣሁ። እሺ የት ነው አሁን? ከታሬ ጋር ቢሮ አካባቢ ነን። ያለ ሰላም ምን እያልሽ ነው? የሚከፈላት እኮ የቤቱን ስራ እንትሰራ ነው አይደለ? እንዲህማ! ሀናም እኮ ሰው ናት። ሰው ብትሆን ኖሮማ ውለታይ ከብዷት ታከብረኝ ነበር። አረማዬ እንዴ ሰዎች እኮ ነን አይደል? የሰውን ችግር ልንረዳ ይገባል። አዎ ድንገት ነው የተደወለላት ደግሞ እኮ ሰርታ ጨርሳለች። ማቀራረብ ብቻ ነው። እሱን ደግሞ ነው ያቀራርበዋለሁ። ኤልያስ አን፣ እንዴት ነህ? አለሁ፣ እግዚአብሔር ይመስገን። አንቺ እንዴት ነሽ? እግዚአብሔር ይመስገን። መምጣትህን አላመንኩም ነበር ኤልያስ። አን፣ አንቺ እንደማልዋሽሽ እያወቅሽ። እሱንማ አውቃለሁ፣ ግን አንተ ደህና ነህ? እኔ በጣም ደህና ነኝ። ግን እኔ የምልሽ አባትሽ እንዴት ናቸው? አባዬ ደህና ነው። አን፣ ምን ሆነሽ ነው? አይ ምን ሆነሻል? ከፍቶሻል እኮ። ደህና ነኝ፣ ምንም አልሆንኩም። ቆይ የተፈጠረ ነገር አለ። አባትሽ ደህና አይደሉም? አይ ደህና ነው። እና ምንድን ነው? ቆይ የተፈጠረ ችግር አለ። ምንም አልተፈጠረም። ሐኒ እባክሽ በእግዚአብሔር አታስጨንቅኝ። ምንድን ነው? ንገሪኝ አይ ሳይ ሀናና ፍቅር ተገናኙ። በስተመጨረሻም እንዲሁም አሌክስ ከደሴ ወደ አዲስ አበባ ሀና «ናፍቀሽኛል» በማለት እንግዲህ ሀናንና አባቷን ለማየት ወደ አዲስ አበባ መጥቷል። ሰላም፣ ጤና ይስጥልኝ። የሰላም ሀበሻ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫ ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችን ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ ዛሬ መጠወት በኖላዊ ድራማ ተከታታይ ድራማ ነው። ኖላዊ ድራማ እንግዲህ አብዛኛውን የሚያጠነጥነው በሀና ነው። ሀና የወይዘሮ አልማዝ ልጅ ነች። በልጅነቷ ጠፍታ ኖላዊ ነው ያሳደጋት ማለት ነው። ስለዚህ የእሷ ልጅ እንደሆነ እንደሆነች እስካሁን አታውቅም። ግን ደግሞ ከነሱ ቤት ተቀጥራ በቤት ሰራተኝነት ትሰራለች። ሀናም እናት አባቶቿ ማን እንደሆኑ እስካሁን የምታውቀው ነገር የለም። ግን አሳዳጊዋ አባቷ በ14 ዓመት ተጥላ እንዳገኛትና እንዳሳደጋት ነግሯታል። ስለዚህ እሷ ምንም የምታውቀው ነገር የለም። የምናሴ እህት ወይንም ደግሞ የሰላምም እህት እንዲሁም የወይዘሮ አልማዝ ልጅ ነች። ግን ማንም እስካሁን አያቅም። ግን ደግሞ ፎቶዋን የልጅነቷን ፎቶ እሷ ራሷ ሀና አይተዋለች። ምክንያቱም ያሳደገ አባቷ አሳይቷታል። ያገኙት ሰዓት ወይንም ደግሞ ከአስራ አራት ዓመት በፊት ሳገኝሽ እንደዚህ ነበርሽ በማለት እንግዲህ ታሪኩን ከዚህ በፊት ነግሯታል። ስለዚህ ወይዘሮ አልማዝ ሁል ጊዜ ፎቶዋን እያያዘች የድሮ የጠፋችውን ልጇን እያለቀሰች ስቅስቅ እያለች ሁል ጊዜ ትገኛለች። ያን ፎቶ ለማየት በጣም በብዙ ነገር ነይ እስኪ ላናግርሽ እያለች ሀናንም ልታናገራ ስትል ያት ወይንም ልታማክራ ስትችል በተለያዩ ምክንያቶች ሲቋረጥ በብዙ ጊዜ አይተናል ማለት ነው። ስለዚህ ያው ሀና የወይዘሮ አልማዝ ልጅ መሆኗን እንዲሁም ደግሞ ሀና ፎቶውን የምታየው መቼ ነው? በጣም የሚያጓጓኝ ፓርት እሱ ጋር ነው። ያው እንግዲህ አሲር አሁንም አልተገኝም የት እንዳለ አላወቁም። እንዲሁም ደግሞ የሀና አባት በጣም እየፈለጉት ይገኛል። በዚህ አቅማቸው በሄዱበት፣ ወይንም ደግሞ ከዚህ በፊት ሲሄዱበት የነበረን ቦታ ደጋግመው በመርገጥ እየፈለጉት ይገኛል። ፍቅርም እንደዚሁ አሰር የተላከችውን ነገር እንግዲህ ሀናን በስተመጨረሻም አግኝታታለች። እሱንም እንግዲህ አግኝታ ጠይቃት ነበረ። ግን ደግሞ የተሳሳተ ነው እኔ እንደዚህ የሚባል ሰው አላቅም በማለት እንግዲህ ከእነሱ ጋር መዝገቡ ነው በእነሱ በፍቅር የፍቅር ወንድም እንግዲህ አሴር በቤተሰቦቹ የሚጠራ መዝገቡ የሚል ቃል ነው፣ ስም ነው የሚጠራው። ግን ደግሞ ከነሀና ጋር የሚያውቁት አሴር የሚል ነው። ስለዚህ መዝገቡ ነው፣ ወንድሜ ነው፣ እሱ ነው የላከኝ በማለት እንግዲህ የመዝገቡ እህት ያው ሀናን አግኝታት ነበረ። ሀና ግን እንደዚህ የሚባል ሰው ተሳስተሽ ነው በፍጹም አላቅም በማለት እንግዲህ በብዙ ነገሮች ተገናኝተው መልሳላታለች። ሌላው እንግዲህ አሌክስ ነው። አሌክስ ወደ አዲስ አበባ መጥቷል። ሀኒ ስለናፈቀችው ለማየት መጥቷል። አታሳየኝ ብሎ የሄደው አዲስ አበባን እንግዲህ ተመልሶ በሷ ፍቅር መጥቷል ከደሴ ይመቷል። እና ስለመጣም ደግሞ ሀና እጅግ በጣም ደስ ብሏታል። ምክንያቱም እኔ በጣም ብቸኝነት ተሰምቶኝ ነበር፣ አንተ በመንጣትህ እጅግ በጣም ደስ ብሎኛል፣ በማለት እቅፍ አድርጋ ስቅስቅ ብላ አልቅሳለች። የዚህን ያክል ከፍቶሻል ማለት ነው? በማለት እንግዲህ እሱም አናግሯታል። አዎ በጣም ከፍቶኛል፣ ግን ደግሞ አሁን ስራ አለብኝ፣ ወደ ቤት መሄድ አለብኝ ግን ተደዋውለን እነግራሃለው በደንብ አወራሃለው በማለት እንግዲህ ካሊክስ ጋም ያላትን ቆይታ ፋዘሯንም ጠይቃት ፋዘሯም ደህና እንደሆነ ነገረችው። ወደ ስራዋ ተመልሳለች። ወይዘሮ አልማዝ እጅግ በጣም ተናዳለች። ምክንያቱም ከቤተ ክርስቲያን ስትመለስ ሀናን አላገኘቻትም ነበር፣ ከቤት ስላልነበረች። ስለዚህ ምናሴ ምግብ እየሰራ ነበረ። ምናሴ ነው በቃ ሂጂ አግኛቸው፣ ላገኛቸው ያልሻቸውን ሰዎች ማግኘት ትችያለሽ፣ እኔ ስራውን እሰራዋለሁ በማለት እንግዲህ ኩሽና ገብቶ ቁርስ እየሰራ ነበረ። ስለዚህ ወይዘሮ አልማስ ስትመጣ ሀና የት ነው ያለችው? ለምን ስራዋን ትታ ሄደች? ለምን የእሷን ስራ አንተ ትሰራለ? ከፍያት አይደለ ወይ የምሰራው? በማለት እንግዲህ የተለያዩ ቃላቶችን ስትናገር፣ ደግሞ እማዬ እሷም እኮ ሰው ነች አንዳንድ ነገሮች ያጋጥማታል። ስለዚህ ችግር የለውም ደግሞ ስራዋን ጨርሳን ሄደችው። እኔ ማቀራረብ ብቻ ነው በማለት መልሶላታል። ሰላምም እማዬ አንቺ ለምንድን ነው ከቤተ ክርስቲያን መተሽ እንደዚህ ሌላ ቃላቶችን የምትናገሪው በማለት ትመልስ ላይ በቃተዋት። ምናሴ አንዳንዴ የእኛ እናት እንደዚህ ነች ትናገራለች። ስለዚህ እኔ እጄን ታጥቤ እመጣለሁ አግዛለሁ በማለት ሁለታቸውንም አብረው ሰርተው እንግዲህ ቁርሳቸውን ለማቅረብ ዝግጅት ላይ ናቸው። ሀና ወይዘሮ አልማዝ ወደ ቤት ስትመጣ ምን ትላታለች የሚለው እንዲሁም ደግሞ ያው አሰር እጅግ በጣም ማለት የት እንዳለ ምን ላይ እንደሆነ የሚያውቁት ነገር የለም። ፍቅር ግን የተላከችው የተላከችውን መልእክት አሳልፋለች። ግን ደግሞ ሀና አላወቀችውም። በነገራችን ላይ ይህ ነገር ስለመዝገቡ ብታወረው ፋዘር ያውቃሉ። ምክንያቱም መዝገቡ የሚባል ሰው ስለሚያውቅ የሀና አባት እና እንዴት እንደሚገናኙ ወይንም ደግሞ እንዴት አሴር ጋር እንደሚገናኙ እጅግ በጣም እያሳስባል። እንዲሁም ደግሞ አሌክስ ያው ነግሮታል። ምክንያቱም መዝገቡ ወይንም ደግሞ አሴር ከሀና ጋር እንዴት ሊግባባ ቻለ የሚለው አጠራጥሮታል። ስለዚህ የአሌክስ መንጣቱን ሲያቅም። አሴር ምን ይሰማው ይሆን? በጣም ነው የሚናደደው። አሴር እንግዲህ እጅግ በጣም ሀናን ስለሚወዳ ስለሚያፈቅራት ነው። ግን ደግሞ ፋዘር እኔን ስለምታስታምም ወይንም ደግሞ እኔን ለማሳከም ብላ ነው እንጂ፣ ደሴ አሌክስ የሚባል ልጅ አለ ወለየው። ስለዚህ እሱ ጋር ጀምረዋል፣ እሱን ታገባለች ብዬ አስባለሁ፣ እንድታገባም ል እፈልጋለሁ በማለት እንግዲህ ፋዘር ለአሴር ነግሮት ነበር። እንግዲህ አሴር አሌክስ መንታቱ

መዝገቡ የሚባለው ደግሞ የአሴር የእንጀራ ነው። የአሴርን ገንዘብ፣ የቤተሰቦቹን ገንዘብ እንዳለ የያዘ የራሱ የሀና አፓትጓደኛ ነው። ስለዚህ በጣም እንትን እያለ የሚሄደ አስባለሁ። እኔ እንደዛ ነው ያሰብኩት። እንግዲህ ያለውን ነገር አብረን ከድራማሆን የምና ይሆናል። ውድ ቤተሰቦቼ አብራችሁን ስላላቸው እጅግ በጣም አመሰግናለሁ። በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኝላችሁ።